አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበረችው የቻኔ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ዛሬም በአብርሽ ቤት ቪዲዮ ተለቀዋል። ሩታ እንግዲህ ደረሰችባቸው ቤት። አብርሽ ጠርቷት ነው አሉ፣ እሷ አብርሽ ጠርቷት ነው እነሱ ግን ለሀረሜላ ቁልፍ የሰጡት ማን ናቸው? እና አቤላና ማን ነው ያ ልጅ፣ እነሱ ናቸው ቁልፍ ሰጥቶ እሷ እንድትገባ ያደረጉት እነሱ ናቸው። አብርሽ እንግዲህ ጨለለ አበደ፣ አበደ። ውጡልኝ፣ ውጡልኝ፣ ውጡልኝ አለ እና በሩን ከፍታ ገባች። በሩን ኳኳች። ጠርቻት ነበር እያላት ነበር። ተረጋጊ እያለችው ነው እንግዲህ እያለቻት ነበር ሄረሜላ ረሜላ ናት እኮ ረሜላ ጥፋተኛ ናት። ሰው የተጠራጠረ ነው፣ ቤተሰብ ዘመድ፣ ሁሉም የተጠራጠረ ነው። እውነቱን ይወቅ እንዴት ነው? እውነቱን አንቺ መኝታ ቤት ድረስ ገብተች ነው ሰው እውነቱን የሚያውቀው? ከህይወታቸው ሲቀጥል ከህይወታቸው ስትወጪ ነው ሰው እውነቱን የሚያውቀው ማለት ነው። ይሄ ልጅ ለሆነ ነገር ፈልገሽ አስበሽ ትዳራችሁን በተን ባትፈልጊ ቆይተሻል። ውጣ ያለውም ካልሽ ሰውን ውጪ ካለሽ ማለት ነው። እና እሷ የተጠራችበት ክላስ ገብተሽ አይደለም አልጋ ላይ ቁጭ ብለሽ አይደለም እውነታው የሚታወቀው ማለት ነው። ሩታ የእውነት በጣም ወይኔ፣ ቻይና እውነት የማይደረግባት ነገር የለም። ግን የፈለገ ፕራንክ እና ድራማ ተመካከራችሁ ብታደረጉ ሴት ልጅ እንዲህ በሰው የወቱ ገብታ እንደዚህ አታረግም፣ እንደዚህ ያን ስራ አይሰራም በፍጹም። በተለይ ደግሞ ሩታ እንዲነፍሰ ጥሩ ና እንደዚህ ነገር አይደረግም ነበር። በጣም እያብዛችሁ ነው የረሜላ እና አቤላም አጥፍተዋል። እውነታው ይታወቅ ተብሎ ሩታ በተጠራችበት ቦታ እንዴት ነው ቁልፍ የሚሰጣት? እንዴት ይደረጋል? እንደዚህ አይደረግም። ተባብሮ እንደዚህ ያረጉ አብረሻ አቅም እየተረዳች አይደለችም። እንግዲህ ሩታ ለሷም አይፈረድም፣ እውነት ይመስላታል። ይሄ ልጅ አሁንም እሷን ጠርቶ ይሄ ነገር ሊያሳያት ያደረገ ነገር ነው የመሰላት ያለው። በጣም ተናዳለች ሩታ። አብርሽም በጣም እንትም ብለዋል፣ በጣም ማለት ነው ራሱን አሞታል። ውጡልኝ ብለዋል። እንግዲህ እሱ የእውነቱን እሷ በተለጠፉበትም እሱ አንቺ ወደ ውየቴ ከመጣሽ ትዳር የፈረሰ ቤቴ እንደዚህ የሆነ ብዙ ነገር አጣው ብሏታል። ከቤት አውጥቷታል፣ ቤት ድረስ ሄዳ አባሯታል። ብዙ ነገር እያደረገ ነው እሱ ግን፣ እሷ እየተዎቹ አይደለችም። እሷ እየተዎቻቸው አይደለ እነሱን እስከለስ ብዙ ነገር እስሆን ድረስ እየጠበቀች ነው መሰለኝ። ይሄ ግን ከሴት ልጅ ማይጠበቅ ነው ማይጠበቅ ነው መሳደብም ለመሳደብም ወራሚ ገባ ነገር ብንሰድባትም ሲጀመር ማን ይሰማናል? ግን ሴት ልጅ ነገ ምሷ ላይ የሚደርስ ነገር አይታወቅም። የፈለገ ነገር ቪዲዮ ተመካክሮ ራሱ እንደዚህ ስሪ ተብሎ ብሰራ ራሱ እንደዚያ ነገር አልሰራም ማለት ነው ያለባት። በዛ ላይ ደግሞ ሩታ ቶሎ ይሰማታል፣ ቶሎ ትበሳጫለች፣ ቶሎ ታለቅሳለች፣ ነፍሰ ጡር ናት። እንዲሆን ገፍታ እንደዚህ አይነት ቪዲዮ ራሱ እሷ ላይ መሰራት የለበትም። ለሴት ልጅ ክብር ሲባል ራሱ የፈለገ ድራማ ቢሰሩ ራሱ ስራ ነው የሰሩ ነው ብር ነው ዶላር ነው፣ ግን ቢሆንም ደግሞ ቦታ አለው፣ ሁሉም ነገር ቦታ አለው። እና ሩታዬ ተረጋጊ እንበላት። አብርሽ አንተም ተረጋጋ እንበል። ሌላ ምንም የምንለው ነገር የለም። ረሜ ላንቺ ደግሞ ከህይወታቸው ውጪ